ቲክቶክ ይዘጋላ። ቲክቶክ እስከ ዛሬ አይ ብዙም አይደለም። ባካችሁ የእንትን ልብሴን እየሞከርኩ ነበር። ያኔን እንትን ስማሪ ነበረውን፣ አንላቀቅም። ዲቦራ ግን ተቀየመች መሰለኝ። ዘንድሮ ተያይዘናል፣ አንላቀቅም አንለው። ወዴት አባታችሁ ልትሄዱ አንላቀቃትም። ተያይዘን ነገር የምንገባው እኔ እልከኛ ነኝ። እንኳን ተነክቼ አይደለም እንዲሁም ነገር ጣብ የማሸት ሴትዮ ነኝ። አንዴ ቆይ፣ ማሮቼ። ውይ፣ የዚህኛው ስልክ ላይ ነው ያለው ወይስ ሌላ ቦታ ነው? በለውጥ አለው፣ በለውጥ አለው። ምንድን ነው ገለጣለም? ምን አይነት አማርኛ ነው? ወይኔ አይተ አላየውም፣ ንገረኝ፣ አላየውም። ምን አደረገች? ጉድ እኮ ነው የምናየው። ውይ ጋይስ እዚህኛው ስልኬ ላይ ነው ያለው። ፈልጌ አጣሁት። ላሳያችሁ ነበረ። እንትና ቪዲዮ መጣልኝ። እናንተ የድሮ ቪዲዮ ሳየው በኢየሱስ ክርስቶስ ስም። አይ ግን በጣም እውነታችሁን ነው ግን፣ እግዚአብሔር በጣም በጣም አይከስቻለሁ ይሄ በፊት ቪዲዮ ነው ቆይ ቆይ ቆይ ከስር ሌላ ነገር እንዳታዩ ጉድ ይሄ አሁን የበፊት ቪዲዮ ነው እውነታችሁ እናንተ ሳልከ ሳልቀር ይሄ አሁን የበፊቱ ቪዲዮ ነው ድምጭ እውነት እውነት ነው እውነት ነው በዚህ አጋጣሚ ያገኘት ሌላ ሌላ ይሄ ልብስ ትምህርት ቤት ስሄድ አጣሁት እንሱ ቪዲዮ አይ ቲንክ እዚህኛ ስልክ ላይ ነው ያለው በቃ ሌላ ቀን አሳያችኋለሁ ዲቦራውንም የተሳደበች ነው አሞራው ካሞራ ሲሄድ መጡ መጡ ባህል ነበር አሞራው ካሞራው ልክፈተው ቴ እናቴ ስራዬ ሆናችኋል እኮ ስራዬ ሆናችኋል ከዚህ በኋላ ስራዬ ነው የምትሆኑትኝ እልህ እልሄ የት ድረስ እንደሚሄድ ታይወታላችሁ ማንኪያ ነው። በኬት ማንኪያ እያልሽ የሚሰደብሻቸው እንደዚያ። ማርያም ከዚህ በኋላ ከተናገራችሁ ለዳዲ ነው የምናገረው። አድባችሁ ተቀበጡ። አይሽ ቀብጥ ያለ ነው አይሽ ኬክ ነው የምበላው። ላንድ እንደዚህ ነው እንጂ አንቺ አንቺ ታውጥ እንትን አደረገውልኝ ኮፒ ባይ አንቺ ታርጋውልኛል። ጎበዝ ጋይስ እኔ ያው አይኖ ጋይስ ላረሳስች ሸዋን ከፍታለሁ። አይገርም ይዘጋብኛል ብዬ እኮ ነው። ሰላሳ ሺህ ጊቢ እኔ ሀምሳ ሺህ ከዛ በኋላ ሰሚ ከላይ ተንጠለጠልሽ ወይ? በእግዚአብሔር ተስማሙ። በእግዚአብሔር ታይ፣ በቃ ታይ፣ አንቺ ባባቴ ልማልላት እንደው በሱ ከማልኩኝ እጅግሬ ስለሚያያዝ አልናገርም። መቼም ጫንስ አሰጠኝም ጋይስ ምን አላፊም ብዘጋም ደህና ዝም ብዬ ብጨፍር እንደው ምን አላፊ ዘግ ገይሲ ዱ ቤታ ቤታ ብሏት። እኔ እኮ ገይሲ እኔ እኮ ላይክ ሀኒንም ማቃት አለው ዲቦራንም ማቃት። ዲቦራ ጓደኛ ናት። ሀኒን ሀኒን ደግሞ እንደ ቲክቶክ ጓደኛ ናት ሙዷ ምናምን በቃ ይመጭኛል። ከድሮ ጀምሮ ነው የምታዋወቀው ላይክ የዛሬ ስንት አመት እዚህ ቲክቶክ ላይ ማቃት እና ሁለቱ እንዲጣሉ ያለምንም ምንም፣ እኮ የሚያጣላ ነገር የላቸው ላይክ መጣላት የሌለባቸው ሰው ናቸው። ጋይ ሳታነሳም ትዘጋብኛለች። ሁለተኛ ነ ተታረቁ አደለም ሰዎች አፌን ዘግጭ የሚቀመጡ ና እኔ ደግሞ አንደኛ የከበደ ነገር ዲቦራ ጋ ቁጭ ብዬ ሀኒን እንትን ስትል ያችን ዘጋችሁ ጋይስ ጥፍት ያርጋችሁ

መገናኘትን አንዲት ሲሆን መስራት አለብን። እንደው ይነግራኛለች ከአንተ ጋር አልገናኝም። ምን አለችኝ? ያዋርዳል፣ ያዋርዳል ደግሞ ታውቂያለሽ። ባይ ላይፍ አንዴ ነው የምትኖሪው ማለት ነው። እና ማስፋልት ልጅ ምናምን ስንሄድ ምን እናደርጋለሁ መሰለሽ ዝም ብዬሽ በሆነኛው ሰው ን ፊፊ አናፋራ ዝም የምትል ልጅ ናት ማለት ነው። እና ድንግጥ ትላለች። በቃ ድንግጥ ይጠፋል። ወይም ምን አደርጋለሁ አጠገቤ ሳልፍ፣ አጠገቤ የሆነ ሰው ሲያልፍ መንገደኛውን አደለም

አሮኖ ዛሬ ነው እንትን ያለኝ ትናንትና ላይ እየተገላበጥክ ነበር። እንዲ ምንድን ነው እንደዚህ ፊት ላይ እንደዚህ ሆነ? እጅ እራሱ እጅማ ብንቢ ነው ኤተው ኤ ኤ ብንቢ ነው። አቤል ጥያቄ አለኝ፣ አሁንም ኢትዮጵያ ውስጥ ቢንቢ ያለ? ና እሱ አሁንም ኢትዮጵያ ውስጥ ቢንቢ ያለ

እኛ እንትን ስራለሁ። አቤት፣ እዚህ ስመጣ እኮ ነው። ስማ፣ እዚህ አሜሪካን ስመጣ ዝምብ አየሁኝ፣ አለ። ሰመር ላይ ጉድ ጉድ ጉድ፣ ይሄን ትላ አሜሪካንም ዝምብ አለ አልኩኝ። በቃ እኔ እንስሳ በእውነት፣ አቤት፣ እንስሳ ሁሉም ይመስለኝ ዝምቡ ምናምን። እዛ ነው የሚመስገን፣ አይቲ ደነገጥኩ። ሰመር ላይ ነበረ እንዲህ፣ ዝምብ አለ አሜሪካ። እየሱስ ግን አለ፣ የሚገርም አለ

ማለት ወፈረ ወፈረ እስኪ ኦጂ ም እኮ ለነገሩ ታበያለ። ኦጂ ባለፈው ባለፈው የበላው በሬና ምናምን የታረደው እኮ ነው፣ ጽሞት መሰለኝ። ወይኔ ዛሬ እግዚአብሔርን በጣም በጣም ያረክታሉ። አቤል በቤት ግባ። እንዴት ነው የሚያደርጋችሁት? ምንድን ነው? እኔ ጉራጌኛ ማን ነው ቤታችሁ? ጉራጌኛ ጨፋሪ አለን? ናሆም የጉራጌ ዳንሰኛ ነህ? ጉራጌ አለበት መሰለህ፣ አለበት መሰለህ። በስመ አብ ወወልድ ወመንፈስ ቅዱስ